ለዚህ የምታበቂ እንዳራት አልኩኝ። ምን እንዳረጋችሽ ንገረኝ አልኩህ በለው። እንደት ምን እንዳረጋችሽ የምትይኝ ማንም ጋር እዛ ቁማ መንገድ ላይ የማገኛት እኔ አይደለሁም። እንደው አንተ ሲጀመር አሁን አመልህ ያመጣኸው በለው። እንደው ሙት ልንገርህ ግልጩን ንገረኝ። ታልህ ልንገርህ። እንደው ሰሞኑን እንዳራት ማለት ተጀመርህ ወዲህ ጀምሮ እንደው አመልህ ሁሉ ተቀይሯል። እሷ የገዛ ልጅ አለች። አንቺ ነሽ እንዴ ድረስ እኮ ነው ለወግ ለማራግ እና አብቃት ባልሁ አንቺ አሁን ጀምራት ታገበብ አስተምር እስኪ፣ ዛሬ የኔን ስም ልታጠፋ እንዴ? በየመንገዱ ማንም ጋር ምኑን ያጠፋች ማነው እንዲያው፣ ያለህ? ማነው ያለህ? እኔ በብረቱ ነው። አሁን ሰፈርተኛው እንደሆነ ስራ ሲያጣም ጎልቦል ልማዱ ነው። አባትና ልጅ ሊያፋጅ ለማዱ ነው። እና እናት አንቺ፣ አንቺስ ለምን

ምዱ ምዱ ነው ተረጋጋ። አሁን እኔ ባለፈው ስለስተና ውሃ መቅጃው ላይ አይቻቸው ወገቧን ዝም ብሎ ይዞ እንዲህ እንዲህ እያለ ሳት ወዳሁኝ እንዳለ እኔ ሳት አሁን

አንተም አንዱ ነህ። እውነት ነው። ከመከራችሁ ምቀሩት ምናልባት እንደው ዛሬት ካደረ ነው ካደረ ነው ነው። ቆይ ተወኝማ። አያሌው የሚሰራው ስራ ጥሩ ነው። አያሌው ጥሩ ነው። ምን አንተ ሳመሉ ታውቀኝ? አንተም የሱ ጓደኛ አይደል? ያንተ አንተን በቃ አታውቀኝም?

ወይ ረጋ በለ ሲፈልቀስ ብቻ እጄን ለመንግስት ነው። አረ ወይ እዚህ ምን አደረሰል ነው። እኔ በሰው ወሬ የምነሳ ወሬው አገሩ ደርሷል። እኔ ግን በዓይኔ በብረቱ ምን ምን አልባት ምን አልባት ሞት ካልቀደመው

በዚያ በላይ ታች መንደር በላይ መንደር አሁን ቤት አባት ይፈልጋል፣ ግን ነው እንደ ፈረ ጠቅሎ ጥሎ እንደው እባክህን ቅዱስ ሚካኤል እንደው እባክህን እንደው በሚሆን ደብቀው ምን ይሻልኛል?